ያው አለም ላይ የምትገኙ የእስልምና እምነት ተከታይ እህት ወንድሞቼ ወገኖቼ እንኳን አደረሳችሁ፣ ኢድ ሙባረክ ብያለሁኝ። እንኳን አደረሳችሁ፣ እንኳን አደረሰን። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ፣ እኔ ጋ ሁሉ ሰላም ነው እያላችሁ በሰላማችሁ ብዙ ወደ ቤተሰቦች የማወዳቸው የሞዳቸው ዛሬም ዛሬ እንደተለመደው መጥቻለሁ። እንግዲህ ጠፋ ብያለው ማለት ነው። እንግዲህ ኢድ እንደምታቁት ትንሽ ቢዚ ያደርጋል ሰሞኑን ማለት ነው። በዛ ምክንያት ጣፈቻለሁ። እንዴት እንዴት ከርማችኋል? እንዴት አላችሁ? ኢድ እንዴት ነበረ? ከእናንተ ኢዳችሁ እንዴት እንዴት ነበረ ማለት ነው። እኛ ጋር አልሐምዱሊላህ በጣም ደስ በሚል ሁኔታ ኢዳችን ጀመረ ነዋል ማለት ነው። እናንተስ ጋር እንዴት ነው? እንግዲህ ያው ብዙ ጊዜ በተለይ እኛ በአረብ አገር የምንኖር በተለያየ ሀገር በአጠቃላይ ስደት አለም ላይ የምንኖር እህት ወንድሞች ማለት ነው፣ አረፋ ሲመጣ ኢንሻላህ ለቀጣዩ ኢትዮጵያ እናሳልፋለን ብለን ቀጠሮ እንይዛለን። ቀጣዩም ደግሞ መጥቶ ምንም ሳናስበው ይደርስብናል። ቀጣዩ እናሳልፋለን ማለት ነው። በሰው ሀገር ብቻ አልሐምዱሊላህ አለኩልሃለን ያው እንግዲህ የኒቢጤቦች ጤቦች ማለት ነው። አንዳንድ ሰዎች እንኳን ባሰቡት ቁርጥ አድርገው ይገባሉ። የኔ ቢጤቦች ደግሞ ያው እንግዲህ ያቅዳሉ፣ አቅዳቸውን ያፈርሳሉ ማለት ነው። አለኩል ሀላል አልሐምዱሊላ፣ በሰላም በጤና ላደረሰን በሰላም በጤና ለዚህ ላበቃን አልሐምዱሊላ፣ ደስ ብሎኛል ማለት ነው። እንኳን ደስ አላችሁ፣ እንኳን አደረሳችሁ፣ እንኳን ለዚህ አበቃችሁ ማለት ነው። እንግዲህ አምና የነበረ ሰው ዘንድሮ ይህን ኢድ ያላሳለፈው በጣም ብዙ ሰዎች አሉ። በተለይ አብዛኛዎች ሀገር ገባለው ለአረፋ ሄዳለው ብለው አስበው ሳይሳካላቸው የቀሩ በሰው ሀገር የቀሩ በጣም በርካቶች አሉና ና ያው እንግዲህ እኛ ባንገባም እንኳን በሰላም በጤና አለን አልሐምዱሊላ። አላህ ሱብሐነ ወተዓላ ደግሞ ያለው ቀን መግባታችን ኢድን በሀገራችን ማሳለፋችን አይቀርም ማለት ነው እና ቤተሰቦች እንዴት ነው ኢድ ከእናንተ ጋር እንዴት ነው እንዴት እንዴት አሳለፋችሁ? ማለት ነው እንግዲህ በያላችሁበት አላህ ይጠብቃችሁ፣ መልካም ኢድ እንደሚሆንላችሁ ተስፋ አደርጋለሁ ማለት ነው። ብዙ ጊዜ እኛ በአረብ ሀገር የምንኖር እህቶች ያው እንግዲህ ሁላችንም በስደት ያለ ነው ማለት ይቻላል ግን በአረብ አገር በተለይ ደግሞ ማዳን ቤት ያለን ደግሞ ትንሽ የእኛ ይብሳል ማለት ነው። ውጭ የሚሰሩት እንኳን ተሰብስበው አንድ ላይ ያኔ ምንም እንኳን እንደ ቤተሰብ ባይሆንም ብቻ ሰብሰብ ብላችሁ ስታከብሩት እየተሻለ ይሆናል ማለት ነው። አብዛኞቻችን እንደዚህ በሰው ቤት ስናከብር የሚከፋን አለን ማለት ነው። ሁላችንም ይከፋናል። በእርግጥ ከቤተሰቦቻችን ጋር ኢድን ባለማሳለፋችን ይከፋናል። ነገር ግን ይሄን ቀን አንድ ቀን ይመጣል ብለን ተስፋ በማድረግ ራሳችን ልናጸና ይገባል። ባለንበት ቦታ ደስተኛ ሆነን ኢዳችንን እፋ ብትን ብለን በአቅማችን ልናከብረኝ ልናሳልፍ ይገባል ማለት ነው። እናላችኋለሁኝ በያላችሁበት እፋ በትን ብላችሁ ኢዳችሁን አሳልፉ ብላችኋለሁኝ። ያው እንግዲህ አላህ ስብሐነ ወተዓላ ደግሞ ለሀገራችን ሲያበቃን ደግሞ ያኔ ከቤተሰቦቻችን ደግሞ ደስ በሚል ሁኔታ እናከብራለን ማለት ነው። አላህ ስብሃነወተዓላ ባለው ቀን ማለት ነው። እኛ እንግዲህ ብዙ ጊዜ እንላለን፣ እሱ ያለው ቀን ስላልደረስ ነው የቆየ ነው እስካሁንና እሱ ሲለው ደግሞ በሀገራችን እናሳልፋለን ማለት ነው። እና ውድ ቤተሰቦቼ፣ ያው እንግዲህ ሰሞን ጠፍቻ አለው እንኳን አደረሳችሁ ለማለት ያህል ነው ማለት ነው። በድጋሚ ኢድ ሙባረክ እንኳን አደረሳችሁ ኢንሻአላ ለቀጣዩ ደግሞ በሀገራችን ከቤተሰቦቻችን ኢድን የምናሳልፍ አላህ ያደርገን ማለት ነው። በያላችሁበት አላህ ይጠብቃችሁ፣ ሰላማችሁ ብዝ ትበል፣ መልካም ኢድ ይሆንላችሁ። እንግዲህ ሰላም ሆኑ። ላይ ሰላሙ አሌኩም ረህመቱላይ በረካቱ።